ሻሎም የመጽሐፍ ቅዱስ ንባብ ቤተሰቦቻችን ዛሬ መስከረም አንድ የጀመርነው ዘፍጥረት አንድ ብለን እስከ ጳጉሜ አምስት ራዕይ 22 ድረስ እያደረግን ያለውን የመጽሐፍ ቅዱስ ንባብ ጉዞ 65ኛ ቀኑ ላይ ደርሷል። በ65ኛ ቀናችን የኢያሱን መጽሐፍ ከምዕራፍ 13 እስከ 15 ድረስ ያለውን ነው የምናነበው። አብረን ኢያሱ ምዕራፍ 13 በጌታ በኢየሱስ ስም አነባለው። ኢያሱም ሸመገለ፣ በድሜ ማረጀ። እግዚአብሔርም አለው፣ አንተ ሸመገልክ፣ በድሜህም አረጀ፣ ያልተወረሰች እጅግ ብዙ ምድር ገና ቀርታለች። የቀረችው ምድር ይች ናት። የፍልስጤማውያንና የጌሹራውያን አገር ሁሉ በግብጽ ፊት ካለው ከሽሆር ወንዝ ጀምሮ በሰሜን በኩል እስካለችው የከነአናውያን ሆና እስከተቆጠረችው እስከ አቃሮን ዳርቻ ድረስ የጋዛ፣ የአዛጦን፣ የአስቀሎና፣ የጌት፣ የአቃሮን አምስቱ የፍልስጤማውያን መኳንንት በደቡብ በኩል የኤዋውያን ይሁዳን የከነዓናውያን ምድር ሁሉ ለሲዶናውያንም የምትሆን ማዓራ እስከ አሞራውያን ዳርቻ እስከ አፌቅ ድረስ የጌባላውያንም ምድር በምስራቅም በኩል ከአርሞኒም ተራራ በታች ካለችው ከኦልጋድ ጀምሮ እስከ ሃማት መግቢያ ድረስ ያለችው ሊባኖስ ሁሉ በተራራማውም አገር የሚኖሩት ሁሉ ከሊባኖስ ጀምሮ እስከ ማሴሮን ድረስ ሲዶናውያን ሁሉ። እነዚህን በእስራኤል ልጆች ፊት አባረራቸዋለሁ፤ እንዳዘዝኩህም ምድራቸውን ለእስራኤል ርስት አድርገህ አካፍላቸው። አሁንም ይህን ምድር ለዘጠኙ ነገድ ለመናሴም ነገድ እኩሌታ ርስት አድርገህ ክፈለው። የእግዚአብሔር ባሪያ ሙሴ እንደሰጣቸው ከእርሱ ከመናሴ ጋር የሮቤልና የጋድ ልጆች በምስራቅ በኩል በዮርዳኖስ ማዶ ሙሴ የሰጣቸውን ርስታቸውን ተቀበሉ። በአርኖን ሸለቆ ዳር ካለችው ከአሮኤር በሸለቆ መካከል ካለችው ከተማ ጀምሮ የሜድባን ሜዳ ሁሉ እስከ ዲቦን ድረስ በሐሴቦንም የነገሰ የአሞራውያን ንጉሥ የሲሆን ከተሞች ሁሉ እስከ አሞን ልጆች ዳርቻ ድረስ ገላአድንም፣ የጌሹራውያንንም የማዕካታውያንንም ዳርቻ ሁሉ የአርሞኔምንም ተራራ ሁሉ ባሳንንም ሁሉ እስከ ሰልካ ድረስ በባሳን የነበረውን በአስታሮትና በኤድራይድ የነገሰውን የአግን መንግስት ሁሉ፣ እርሱም ከራፋይም የቀረ ነው። እነዚህንም ሙሴ መታቸው አወጣቸውም። የእስራኤል ልጆች ግን ጌሹራውያንና ማዕካታውያንን አላወጡም። እስከ ዛሬም ድረስ ጌሹርና ማዕካት በእስራኤል መካከል ይኖራሉ። ለሌዊ ነገድ ግን እርስት አልሰጠም። ለእስራኤል አምላክ ለእግዚአብሔር የቀረበው በእሳት የተደረገ መስዋዕት ርስታቸው ነው እርሱ እንደተናገራቸው። ሙሴም ለሮቤል ልጆች ነገድ በየወገናቸው ርስትን ሰጣቸው። ድንበራቸውም በአርኖን ሸለቆ ዳር ካለችው ከአሮኤር ጀምሮ በሸለቆ መካከል ያለችውን ከተማ፣ የሜድባ ሜዳ ሁሉ፣ ሐሴቦንም፣ በሜዳው ያሉ ከተሞቿ ሁሉ፣ ዲቦን፣ ባሞት በዓል ቤት በዓልንም፣ ያሐጽ፣ ቀዴሞት፣ ሜፈአት፣ ቂሪያታይም፣ ሴባማ፣ በሸለቆም ተራራ ያለችው ጼርት ሻሃር፣ ቤተፌጎር፣ በፈስጋ ተራራ በታች ያለችው ምድር ቤት የሺሞት የሜዳውም ከተሞች ሁሉ በሐሴቦን የነገሰው የአሞራውያን ንጉሥ የሲሆን መንግሥት ሁሉ ነበረ። ሙሴም እርሱንና በምድሪቱ የተቀመጡትን የሲሆንን መሳፍንት የምድያምንም አለቆች ኤዊን፣ ሮቆምን፣ ሱርን፣ ሁርን፣ ሪባን መታቸው። ከገደሏቸውም ሰዎች ጋር የእስራኤል ልጆች ምዋርተኛውን የቢኦርን ልጅ በላአምን በሰይፍ ገደሉት። የሮቤልም ልጆች ድንበር የዮርዳኖስ ወንዝና ዳርቻው ነበረ። የሮቤል ልጆች ርስት ከተሞቻቸውም፣ መንደሮቻቸውም በየወገኖቻቸውም ይህ ነበረ። ሙሴ ለጋድ ነገድ ለጋድም ልጆች በየወገኖቻቸው ርስት አድርጎ ሰጣቸው። ድንበራቸውም ኢያዜርና የገለዓድ ከተሞች ሁሉ፣ የአሞንም ልጆች ምድር እኩሌታ በረባት ፊት እስካለችው እስከ አሮኤር ድረስ፣ ከሐሴቦን ጀምሮ እስከ ራማት ምጽጴ እስከ ብጦኒም ድረስ፣ ከመሃናይም ጀምሮ እስከ ዳቤር ዳርቻ ድረስ በሸለቆውም ቤት ሐራም፣ ቤት ኒምራ ሱኮት፣ ጻፎን፣ የሐሴቦን ንጉስ የሲሆን መንግስት ቅሬታ ነበረ። ድንበሩም ዮርዳኖስ እና በምስራቅ በኩል ባለው በዮርዳኖስ ማዶ የኬኔሬት ባህር ወዲያኛው ዳርቻ ነበረ። የጋድ ልጆች ርስት ከተሞቻቸውም፣ መንደሮቻቸውም በየወገኖቻቸው ይህ ነበረ። ሙሴ ለመናሴ ነገድ እኩሌታ ርስት ሰጣቸው። ለመናሴም ልጆች ነገድ እኩሌታ በየወገኖቻቸው ይህ ነበረ። ድንበራቸውም ከመሃናይም ጀምሮ የባሳን ንጉስ የአግ መንግስት ባሳን ሁሉ በባሳንም ያሉት የኢያር መንደሮች ሁሉ ስድሳውም ከተሞች የገላአድም እኩሌታ በባሳንም ያሉት የአግ መንግስት ከተሞች አስታሮትና ኤድራይ ነበረ። እነዚህም ለመናሴ ልጅ ለማኬር ልጆች ሆኑ። ለማኬር ልጆች እኩሌታ በየወገኖቻቸው ይህ ነበረ። ሙሴ በምስራቅ በኩል በኢያሪኮ አንፃር በዮርዳኖስ ማዶ በሞአብ ሜዳ ሳለ የከፈለው ርስት ይህ ነው። ለሌዊ ነገድ ግን ሙሴ ርስት አልሰጠውም። እስራኤል አምላክ እግዚአብሔር እንዳላቸው ርስታቸው እርሱ ነው። ኢያሱ ምዕራፍ 14 የእስራኤልም ልጆች በከነአን ምድር የወረሱት ካህኑ አልአዛርና የነዌ ልጅ እያሱ የእስራኤልም ልጆች ነገድ የአባቶቻቸው አለቆች ያካፈሏቸው ርስት ይህ ነው። እግዚአብሔር በሙሴ እጅ እንዳዘዘ ለዘጠኙ ነገድና ለእኩሌታቸው በየርስታቸው በእጣ አካፈሏቸው። ለሁለቱ ነገድና ለእኩሌታቸው ነገድ በዮርዳኖስ ማዶ ሙሴ ርስት ሰጥቶ ነበረ። ነገር ግን በመካከላቸው ለሌዋውያን ርስት አልሰጣቸውም። የዮሴፍ ልጆች መናሴና ኤፍሬም ሁለት ነገዶች ነበሩ። ለሌዋውያንም ከሚቀመጡባቸው ከተሞች ለእንስሶቻቸውና ለከብቶቻቸው ከሚሆን መሰምሪያቸው በቀር በምድሩ ውስጥ ድርሻ አልሰጧቸውም። እግዚአብሔር ሙሴን እንዳዘዘ እንዲሁ የእስራኤል ልጆች አደረጉ። ምድሪቱንም ተካፈሉ። የይሁዳም ልጆች በጌልጌላ ወደ ኢያሱ ቀረቡ። ቄኔዛዊውም የዮፎኒ ልጅ ካሌብ አለው፣ ለአምላክ ሰው ለሙሴ ስለ እኔና ስለ አንተ እግዚአብሔር በቃዴስ በርኔ የተናገረውን ነገር ታውቃለህ። የእግዚአብሔር ባሪያ ሙሴ ምድርን እሰልል ዘንድ ከቃዴስ በርኔ በላከኝ ጊዜ እኔ የአርባ ዓመት ሰው ነበርኩ። እኔም በልቤ የነበረውን ቃል መለስኩለት። ከእኔ ጋር የወጡ ወንድሞቼ ግን የሕዝቡን ልብ አቀለጡ። እኔ ግን አምላኬን እግዚአብሔርን ፈጽም የተከተልኩኝ። ሙሴም በዚያ ቀን አምላኬን እግዚአብሔርን ፈጽመ ተከትለሃልና እግርህ የረገጠው ምድር ለአንተና ለልጆች ለዘላለም በእርግጥ ርስት ይሆናል ብሎ ማለ። አሁንም እንሆ እግዚአብሔር ለሙሴ ይህን ቃል ከተናገረ በኋላ እስራኤል በምድረ በዳ ሲዞሩ እርሱ እንደተናገረኝ እግዚአብሔር እነዚህን አርባ አምስት ዓመት በሕይወት አኖረኝ። አሁንም እንሆ ለእኔ ዛሬ ሰማንያ አምስት ዓመት ሆነኝ። ሙሴን በላከኝ ጊዜ እንደነበርኩ ዛሬ ጉልበታም ነኝ። ጉልበቴን በዚያን ጊዜ እንደነበረ እንዲሁ ዛሬ ለመዋጋት ለመውጣትም፣ ለመግባትም ጉልበቴ ያው ነው። አሁንም እንግዲህ በዚያን ቀን እግዚአብሔር የተናገረው ይህን ተራራማ ሀገር ስጠኝ አንተ። በዚያን ቀን ኢናቃውያን ታላላቆችና የተመሸጉ ከተሞችም በዚያ እንዳሉ ሰምተህ ነበረ። ምናልባት እግዚአብሔር ከኔ ጋር ይሆናል፣ እግዚአብሔርም እንደተናገረኝ አሳድዳቸዋለሁ። ኢያሱም ባረከው፣ ለዮፎኒም ልጅ ለካሌብ ኬብሮንን ርስት አድርጎ ሰጠው። ስለዚህም የእስራኤልን አምላክ እግዚአብሔርን ፈጽሞ ስለተከተለ ኬብሮን እስከዛሬ ለቄኔዛዊው ለዩፎኒ ልጅ ለካሌብ ርስት ሆነች። የኬብሮንም ስም አስቀድሞ ቅሪያት አርባቅ ትባል ነበረ። ይህም አርባቅ በኤናቅ ሰዎች መካከል ሁሉ ከፍ ያለ ነበረ። ምድሪቱም ከውጊያ አረፈች። ኢያሱ ምዕራፍ 15 ለይሁዳም ልጆች ነገድ በየወገናቸው እስከ ፂን ምድረ በዳ እስከ ደቡብ መጨረሻ እስከ ኤዶምያስ ዳርቻ ድረስ እጣ ሆነላቸው በደቡብም በኩል ያለው ድንበራቸው እስከ ጨው ባህር መጨረሻ ወደ ደቡብ እስከሚያይ እስከ ባህር ልሳን ነበረ ከዚያም በአቅረቢም አቀበት በደቡብ በኩል ወጣ ወደ ፂንም አለፈ በቃዴስ በርኔ በኩል ወደ ደቡብ ወጣ በሐጽሮንም በኩል አለፈ ወደ አዳርም ወጣ ወደ ቀርቃ ዞረ ወደ አጽሞንም አለፈ በግብፅ ወንዝ በኩል ወጣ የድንበሩን መውጫ በባህሩ አጠገብ ነበረ በደቡብ በኩል ያለው ድንበራ የሚያደርጋቸው ይህ ነው። በምስራቅም በኩል ያለው ድንበር እስከ ጨው ባህር እስከ ዮርዳኖስ መጨረሻ ነበረ። በሰሜንም በኩል ያለው ድንበር በዮርዳኖስ መጨረሻ እስካለው እስከ ባህሩ ልሳን ድረስ ነበረ። ከዚያም ድንበሩ ወደ ቤት ሆግላ ወጣ፣ በቤት አረባ በሰሜን በኩል አለፈ፣ ወደ ሮቤልም ልጅ ወደ ቦሃን ድንጋይ ወጣ። ድንበሩም ከአኮር ሸለቆ ወደ ዳቤር ወጣ። በሰሜንም በኩል በአዶሚም ማቀበት ፊት ለፊት በወንዙ በደቡብ በኩል ወዳለችው ወደ ጌልጌላ ተመለከተ። ድንበሩም ወደ ቤት ሳሚስ ውሃ አለፈ። መውጫውም በአይን ሮጌል አጠገብ ነበረ። ድንበሩም በሄኖም ልጅ ሸለቆ አጠገብ ኢየሩሳሌም ወደምትባለው ወደ ኢያቡሳዊው ወደ ደቡብ ወገን ወጣ። ድንበሩም በራፋይም ሸለቆ ዳር በሰሜን በኩል ባለው በሄኖም ሸለቆ ፊት ለፊት በምዕራብ ወገን ወዳለው ተራራ ራስ ላይ ወጣ። ድንበሩም ከተራራው ራስ ወደ ኔፍቶ ውሃ ምንጭ ደረሰ። ወደ ኤፍሮንም ተራራ ከተሞች ወጣ። ቅሪያት የአሪም ወደምትባል ወደ በዓላ ደረሰ። ድንበሩም ከበዓላ በምዕራብ በኩል ወደ ሴር ተራራ ዞረ። ክሳሎን ወደምትባል ወደ የአሪም ተራራ ወገን በሰሜን በኩል አለፈ፣ ወደ ቤት ሳሚስ ወረደ፣ በተምና በኩል አለፈ። ድንበሩም ወደ አቃሮን ወደ ሰሜን ወገን ወጣ፣ ወደ ሽክሮን ደረሰ፣ ወደ በዓላ ተራራ አለፈ፣ በየብኒኤል በኩልም ወጣ። የድንበሩም መውጫ በባህሩ አጠገብ ነበረ። በምዕራቡም በኩል ያለው ድንበር እስከ ታላቁ ባህርና እስከ ዳርቻው ድረስ ነበረ። ለይሁዳ ልጆች በየወገናቸው በዙሪያው ያለ ድንበራቸው ይህ ነው። እግዚአብሔር እያሱን እንዳዘዘው ለዮፎኒ ልጅ ለካሌብ በይሁዳ ልጆች መካከል ቅሪያት ባርቅ የምትባለውን ከተማ ድርሻ አድርጎ ሰጠው፣ እርሷም ኬብሮን ናት። ይህም አርባቅ የኤናቅ አባት ነበረ። ካሌብም ሶስቱን የኤናቅ ልጆች ሴሲንና፣ አኪመንን ተላሚንም በዚያ አሳደደ። ከዚያም በዳቤር ሰዎች ላይ ወጣ። የዳቤርም ስም አስቀድሞ ቂሪያት ሴፍር ትባል ነበረ። ካሌብም ቅሪያት ሴፍርን ለሚመታ ለሚይዛት ልጅን አክሳን አጋባዋለሁ አለ። የካሌብ ወንድም የቄኔዝ ልጅ ጎቶንያል ያዛት፤ ልጁንም አክሳን አጋባው። እርሷም ወደ እርሱ በመጣች ጊዜ ከአባቷ ድርሻ እንዲለምን መከረችው። እርሷም ከአህያዋ ወረደች። ካሌብም ምን ፈለግሽ አላት? እርሷም በረከትን ስጠኝ፣ በደቡብ በኩል ያለውን ምድር ሰጥተኛል፣ አሁን ደግሞ የውሃውን ምንጭ ስጠኝ አለችው። እርሱም የላይኛውና የታችኛው ምንጭ ሰጣት። በየወገኖቻቸው የይሁዳ ልጆች ነገዶች ርስት ይህ ነው። በደቡብም በኩል በምድራቸው ዳርቻ አጠገብ እስከ ኤዶሚያስ ድንበር ያሉት የይሁዳ ልጆች ነገድ ከተሞች እነዚህ ነበሩ። ቀብስኤል፣ ኤዴር፣ ያጉር፣ ቂና፣ ዲሞት፣ አድአዳ፣ ቃዴስ፣ ሐጾር፣ ዩትናን፣ ዚፍ፣ ጤሌም፣ በዓሎት፣ ሐጾርሃ ዳታ፣ ሐጾር የምትባለውም ቂርያት ሐጾር፣ አማም፣ ሽማዕ፣ ሞላዳ፣ ሐጸርጋዳ፣ ሃሽሞን፣ ቤት ጳሌጥ ሐፀር ሹአል ቤርሳቤህ ቢዝዮቲያ በዓላ ኢዩም አጼም ኤልቶላድ ኪሲል ሄርማ ፂግላቅ ማድማና ሳንሳና ልባዎት ሺልሂም አይን ሪሞን ሃያ ዘጠኝ ከተሞችና መንደሮቻቸው። በቆላው ኤሽታኦል ጾርአ አሽና ዞኖዋ አይን ገኒም ታጵዋ አይናም የርሙት አዶላም ሰቆት አዜቃ ሻዓራይም አዲታይም ግዴራ ግዴሮታይም አስራ አራት ከተሞችና መንደሮቻቸው። ጽናን ሃዳሽ ሚግዳልጋድ ዲልአን ምጽጳ ዮቅትኤል ለኪሶ ፖዝቃት ኦዶላም ከቦን ለህማስ ኪትሊሽ ግዴሮት ቤትዳጎን ናዕማ መቄዳ 16 ከተሞች እና መንደሮቻቸው። ልብና፣ ኤቴር፣ አሻን፣ ይፍታህ፣ አሽና፣ ንፂብ፣ ቅኢላ፣ አክዚብ፣ መሪሳ 9 ከተሞች እና መንደሮቻቸው። አቃሮን ከተመሸጉት ካልተመሸጉ መንደሮቿ ጋር ከአቃሮንም ጀምሮ እስከ ባህር ድረስ በአዛጦን አጠገብ ያሉት ሁሉ ከመንደሮቻቸው ጋር አዛጦንና የተመሸጉና ያልተመሸጉ መንደሮቿም ጋዛ እና የተመሸጉ ያልተመሸጉ መንደሮቿ እስከ ግብፅ ወንዝ እስከ ታላቁ ባህር ዳርቻ ድረስ በተራራማውም ሀገር ሳምር የቲር ሶኮ ደና ዳቤር የምትባለው ቂትሪያስና አናብ ኤሽትሞአ አኒም ጎሶም ሃሎን፣ ጊሎ 11 ከተሞችና መንደሮቻቸው። አራብ፣ ዱማ፣ ኤሽአን፣ ያኒም፣ ቤት ጣጳዋ፣ አፌቃ፣ ሁምጣ፣ ኬብሮን የምትባል ቂሪያት አርባቅ፣ ጺኦር 9 ከተሞችና መንደሮቻቸው። ማአን፣ ቀርሜሎስ፣ ዚፍ፣ ዩጣ፣ ኢዝራኤል፣ ዮቅደአም፣ ዛኖዋህ፣ ቃይን፣ ጊባአ፣ ተምና 10 ከተሞችና መንደሮቻቸው። ሃልኡል፣ ቤትጽዑር፣ ጌዶር፣ ማህራት ቤት አኖት ኤልትቆን፣ ስድስት ከተሞች እና መንደሮቻቸው። ቂርያት ሪአም የምትባለዋ የቂርያት በዓል ረባት፣ ሁለት ከተሞችና መንደሮቻቸው። በምድረ በዳ ቤት አረባ፣ ሜድን፣ ስካካ፣ ኒብሻን፣ የጨው ከተማ፣ አይንጋዲ፣ ስድስት ከተሞችና መንደሮቻቸው። በኢየሩሳሌም የተቀመጡትን ኢያቡሳውያንን ግን የይሁዳ ልጆች ሊያሳድዷቸው አልተቻላቸውም። ኢያቡሳውያንም እስከዛሬ በይሁዳ ልጆች መካከል በኢየሩሳሌም ውስጥ ተቀምጠዋል። ዛሬ ንባባችን ይሄ ነበረ። ማታ ሶስት ሰዓት ላይ እንደ ሁልጊዜው ግብዣ አደርግላችኋለሁኝ። ቲክቶክ እና ቴሌግራም ላይ በጥልቀት የእግዚአብሔርን ቃል ስለምናጠና አብራችሁን አጥኑ። ጸጋ ይብዛላችሁ።